ዳኛዋ ኮንሰርት ላይ ሂጄ ያው ወንድማችን ለመገኘት ነው እና የተወሰኑ ግሩፖች እንቀጠቅጠዋለን ምናምን ብለው እንደው እውነት ነው፣ በቃ እሱ ከገባ ምናምን ብለው እሱንም በቃ ነግረውታል። ከዚያ ደወለል እንዲህ ደስ ብሎት ምናምን ሂጄ አይ ሞጣ በቃ ቢቀር ይሻላል፣ አንተ ባትገባ ይሻላል። አላለኝም ማንን? ያው ማነው እንደዚያ አሬኛው ሰዎች ናቸው፣ ጎንደሪዎችም ሌሎችም። በቃ የተናገርከው ነገር አለ ነርበሱ ነው አላል። ነርቡ ቀርቶ ነርቡን ነው የምንርልለት ብዬ ጆሮ ላይ ዘጋውበት። እግዚአብሔር ምስክሬ ነው፣ ጆሮ ላይ ዘግቼበት ገባው። አይታችኋል ያ ሁሉ ቅዘናም፣ ከእንግሊዝ የመጣው ከምን አንድ ቢተነፍስ ምናል። እኔ እንዲህ አይነት ቅዘናም ሰው አይቻለም። ያ ሁሉ ሲቀዝን የነበረው እነዚህ አክቲቪስት ነኝ የሚሉት ሁሉ አልገቡም። ጠፉ ጠፉ። አንዱ ጉራጌ አዲስ አበባ ያደገ የቅዘናም ትንሽ ትግሬ ነው ዋና ጉራጌዎች ትንሽ ምናምን። አንዱ ይህን ግን ብሚያክል መጦ መሀል ላይ ጠየቀኝ። ምንድን ነው የምትፈልገው? አልኩት ያላችሁ ሰዎች አሁን ያሏችሁ ናልኩት። ምንድን ነው የምትፈልገዋል ጎራ ነው የሚያክል ምን እንደሚያክል። ጉራጌን ትሰድባለህ ምናምን አለ እና ምን አባት ክልቶ ነው አልኩት፣ ከዚህ ሄዳ እግዚአብሔር ትሄዳላት። ሄድም አልኩት። ላጥ ብሎ ሄደ። አስር ሰው ያክላል። አንቅዘና፣ አሁንም እየሰማ ነው። ከዛ ደግሞ ለወጣ ስል እንደ ጉራ ሳልጣለው ቀሮ ምናምን በቃ ብሎ ለመጎረር እኮ ነው። የቂርቆስ ሰው ብርጅስቶ መጣ እንደገና። ከዚያ የአዲስ አበባ የቂርቆስ ልጆች ከኔ ጋ ናቸው። ነገርን እኮ አሉት። አንተ ረፍ አሉት። እግዚአብሔር እንደ የአራዳ ልጆች እኮ የአራዳ ልጅ ግደል የሚባል እውነት ነው። እነዚያ የአራዳ ልጆች አማራዎች ናቸው፣ ግን የቂርቆስ ልጆች ናቸው፣ ጉራጌዎች ናቸው፣ ትግሬዎች ናቸው፣ አዲስ አበባ ልጆች ናቸው። አንተ ረፍ ብለን አልኩ አሉ። በኋላ እንደው ይችል ሰውዬማ ትንሽ እንደው ትንሽ ተሞካክሬ ሚዲያ ላይ መውጣት አለብኝ ብሎ አልሞከረም። ፎጣ ይዤ ላብ በላብ አድርጎች ሰው እየጠረኩ እየጠረኩ አንተ ቅድም መጥተህ የነበርከው አይደለም አልኩህ? አዎ አለ። እና ምን አባት ከሙቶ እስኪ ብሰድቦስ ምን አባት ታደርጋለህ ብዬ አምስቱን ገልብቻው ሲሄድ እኔ እንዴቱ የት እንደገባ ላቀ ሲያዩኝ ዬ እንደዚህ በቃ ቀጠን ቀጠን ያልኩህ እና ምናምንም ልብስ መስያቸዋል። እነሱ እራሱ ገርሟቸው ሊይዙ ስሉ ምንም ሊይዙኝ አልቻሉ። ሁሉም አምስቱ ነው ስድስት ናቸው፣ ሊይዙኝ አልቻል። ጠቅጠቅጠቅ አርጌ እሱ አመለጠኝ። በር ላይ ሴቶች፣ ወንዶች እንዲያርገው ተጋርጠው እኔን አስቆሚ ማለት ነው። ወገቤት ሴቶች ሁሉ ይዘው ልብሴን ያዙ። አመለጠ ማለት ነው።